በመቆያችን እናቆያችሁ ኢሳያስ አፈወርቂ ማም ናቸው። የኢሳያስ ወላጅ አባት አቶ አፈወርቅ ኤርትራ ከኢትዮጵያ ጋር ተቀላቅላ ነው መኖር ያለባት የሚሉ አገር ፍቅሪ የተጠናወታቸው ውልደታቸው ኢትዮጵያዊነት ላይ ጽኑ አቋም ካላቸው ማኅበረሰብ ከነ አሉላ አባ ነጋ እና አጼ ዮሐንስ የተንቤን ግዛት የሚመዘዙ ናቸው በኢትዮጵያ ትንባው ሞኖፖል ድርጅት ውስጥ ሰራተኛ ነበሩም። ጥቁር ሙሉ ልብስና ከረባት ለባሽ በመባል ይታወቃሉ። አባታቸው በተወሰነ ዓመታት ኤርትራ ሲኖሩ ኢሳይያስና ሁለቱ ወንድሞቹን ብቻ አዛው ከወለዷቸው በኋላ መቀሌ በመመለስ ጡረታ እስኪወጡ ድረስ በመሬት ይዞታ ንብረት ማሻሻያ ሚኒስቴር ውስጥ ሲያገለግሉ ቆይቷል። እናታቸው የዘር ዋዳነች በርሄ ደግሞ የአደዋ ተወላጅ ቢሆኑም ወደ አስመራ በመሄድ በዝቅተኛ ሥራ ላይ የተሰማሩም ሴት ነበሩም። በአጠቃላይ የኢሳያስ ቤተሰቦች የኖሩት ኢትዮጵያ ውስጥ ነው። አቶ አፈወርቂ አምስት ወንዶችና ሁለት ሴቶች ወልደዋል። እነሱም አንደኛ አማራ አፈወርቅ፣ ሁለተኛ ኢሳያስ አፈወርቅ፣ ሶስተኛ አማኒኤል አፈወርቅ፣ አራተኛ ኤርሚያስ አፈወርቅ፣ አምስተኛ ዮናስ አፈወርቅ፣ ስድስተኛ ወይዘሮ ጽጌረዳ አፈወርቅ ሰባተኛ ወይዘሮ ኦሪዮን አፈወርቅ ናቸው። የኢሳይያስ የአባቱ ወንድሞች በሌላ አማርኛ አጎቶቹ ካፒቴን መኮንን፣ አቶ ዮናስና አቶ ሰለሞን አብርሃ ይባላሉ። አቶ ዮናስ አብርሃም በአዲስ አበባ የተፈሪ መኮንን ተማሪ በነበሩ ጊዜም ትምህርት ቤቱ የእግር ኳስ ቡድን በረኛ ነበሩ። በኋላም በምን ምክንያት ትምህርታቸውን አቋርጠው ህይወታቸው እስኪያልፍ ድረስ በአዲስ አበባ በብሔራዊ ባንክ ተቀጥረው ሰርተዋል። ካፒቴን መኮንን አብርሃም የቀድሞ ባህር ኃይል ካፒቴን ነበሩ። ካፒቴን መኮንን የባህር ኃይል የኢትዮጵያ ሰራዊት በነበሩ ጊዜ የወሎ ልጅ የደጅ አዝማጅ ደብራዊ ልጅ አግብተው ልጆችም ወልደዋል። ሌላው አጎታቸው አቶ ሰለሞን አብርሃም የወሎ ክፍለ ሀገርን በአስተዳዳሪነት የመሩ ሲሆን ደርግ በ1967 ዓ ም ከረሸናቸው። ስልሳ ከፍተኛ ባለሥልጣናት አንዱ ነበሩም። በአንድ ወቅት የትግራይ የባህል ሙዚቃ ተጫዋች ሙዚቃቸውን ለማቅረብ ደሴ በተገኙበት ጊዜም አቶ ሰለሞን ለሙዚቃ ቡድኑ ባደረጉት ንግግር ላይ መምጣታቸው ደስታቸውን ገልጸው እሳቸውም አባታቸው የተንቤን ተወላጅ እናታቸው ደግሞ የአድዋ ተወላጅ መሆናቸውን ለሙዚቃ ቡድኑ ተናግረዋል። እንግዲህ ያኔው ልጅ ኢሳያስ ያደገው በእሳቸው ስር ወሎ የሁለተኛ ደረጃ ትምህርቱን የተማረውም ደሴ በወይዘሮ ስህን ትምህርት ቤት